አስመራን 1970ዎቹ ላይ የያዛትና የአስመራ ጎዳናዎችን ሰው አልባ ያደረጋቸው በብዙዎች አጠራር ወዲያፎም ኢሳያስ አፈወርቂ አብዝቶ የሚፈራው የኢትዮጵያ ጦር ወደ አሰብ እየገሰገሰ መሆኑ ተነግሯል። ኢትዮጵያን ያህል ታላቅ ሀገርና ኢትዮጵያውያንን ያህል ገናና ሕዝብ ወደ ባልባ ያደረገውን የኢሳያስና የገንጣይ አስገንጣይ የሰማንያዎቹ መጨረሻ ጸረ ሕዝቦች እሳቤ የሚሰብረው የኢትዮጵያ ቀይ ለባሽ ኮማንዶ የሀገሩን ህዝብ ክብርና ጥቅም ለማስከበር ሸብረክ በማይል ጉልበቱ በማይወላውል እሳቤው የህዝብን ኃይል ታጥቆ ራሱን እያዘጋጀ ይገኛል። ወዲያፎም ኢሳያስ አፈወርቂ የዚህን ሰራዊት ቆርጦ መነሳትና አይበገሬነት ሲያረጋግጥ፣ በኪራይ መጓጓዣ አውሮፕላኖቹ የካይሮን ቆነጃጀትና የአልሲሲን ቡችሎች እያቀፈ ቢመጣ ቢሄድም ከወደ ኢትዮጵያ በኩል ግን የተፈጠረ ድንጋጤም ሆነ መወዛገብ ባለመኖሩ ከበድ ያለ ጭንቀት ውስጥ ገብቷልም ተብሏል። ከዓመት በፊት በሁለት አብራሪዎቹ የተወሰደችበትን መጓጓዣ ለማስመለስ ከሳዑዲ መንግስት ጋር ውዝግብ ውስጥ ገብቶ የነበረው የምስራቅ አፍሪካዋን ኢንተርኔት አልባ ሀገር የሚመራው ወዲያፎም ገና ጦርነቱ ሳይጀመርና እናት ሀገር ኢትዮጵያ ነገሩን በሰላም ለመፍታት እየሞከረች ባለችበት በዚህ ወቅት አል ሲሲን አድነኝ ያለ የሚማጸነው ወዲ አፎም ያረፈ ያፈጀ ጦር የታጠቁ ታጣቂዎቹን በአሰብ ዙሪያ ማሰለፍ መጀመሩም ተገልጿል። የኢሳያስ አፈወርቂ ፍርሃትና ስጋት እንዳለ ሆኖ የኢትዮጵያን ሕዝብ እንባ እናበሳለን ያሉ ኮማንዶዎች ግን አሰብ ላይ ሳንንጎማለል አንመለስም ያሉ ይመስላል። ለአሰብ ቅርብ ርቀት ላይ በምትገኘዋ የኢትዮጵያዋ ቦሬ ከተማ ውጥረቱ ቀጥሏል። የኢሳያስን ልብ ምት ያጤነ የኢትዮጵያ ጀግና ልጆች አፈሙዛቸውን እየወለወሉ ነውም ተብሏል። ኢሳያስ አፈወርቂ አጥብቆ የሚፈራቸው የኢትዮጵያ ኮማንዶዎች የአሰብን ጉዳይ ከሰላም ውጪ ሊፈጠር በሚችል መንገድ ሊያስፈጽሙ ዝግጅታቸውን መጨረሳቸው ሲገለጽ ኢሳያስ አፈወርቂ በኢትዮጵያ ላይ ሊያካሂድ የፈለገው የውክልና ጦርነት ከሽፉበታልም ተብሏል። የኤርትራን ሕዝብ የባንክ ኤቲኤም ማሽን እንኳን የማየት እድል እንዳይኖረው ያደረገው ኢሳያስ አፈወርቂ ከደጋፊዎቹ የሚበልጡ ተቃዋሚዎች እንዳሉትም የሚዘነግ አይደለም። ኢትዮጵያ ካልፈቀደች ሀገር የመባሏ ጉዳይ አጠያያ ታላቅ የሚሆንባትን ኤርትራን የሚመራው ኢሳያስ የኢትዮጵያ ጦር ከነገ ዛሬ መጣ በሚል ከበድ ያለ ፍርሃት ተጠምዶ እንደሚገኝም በተደጋጋሚ ተገልጿል። በፌዴራል መንግስትና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታም ጥሪ አቀረበ። ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው ሀገሪቱ የሚገኙ ተፈናቃዮች የመመለስ ኃላፊነቱን እንዲወጣ ጉዳዩ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። ሀገር በቀል የሰብአዊ መብቶች ተሟጋች ተቋሙ ይህን ያስታወቀው አዲስ አበባ በሚገኘው ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ነው። ድርጅቱ የዛሬውን ጋዜጣዊ መግለጫ የሰጠው ተቀማጭነታቸውን በውጭ ሀገር ያደረጉ የሲቪል ማህበረሰብ ድርጅቶች ጥምረት ከሆነው ትግራይ አካውንቴቢሊቲ ኮሊሽን ጋር በመተባበር መሆኑን ተገልጿል። ጋዜጣዊ መግለጫው የተዘጋጀው በትግራይ ክልል ለሁለት ዓመት ያህል የቆየው ጦርነት የተጀመረበት አምስተኛ ዓመት እንዲሁም የፕሪቶሪያ ስምምነት የተፈረመበትን ሦስተኛ ዓመት ምክንያት በማድረግ መሆኑንም ድርጅቱ ጠቅሷል። የፕሪቶሪያ የሰላም ስምምነት በትግራይ ክልል የነበረው ጦርነት ያስከተለውን በጣም ሰፊ የሰው እልቂት፣ ኢኮኖሚ ውድመት፣ እንዲሁም ሰፊ ማህበራዊ ቀውስ በማስቆሙ በአዎንታ እንደሚመለከቱት የቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት ዋና ዳይሬክተር የሆኑት አቶ ተስፋለም በርሃ በዛሬው ጋዜጣዊ መግለጫ ላይ አመልክተዋል። የናይጄሪያ መንግስት በአሸባሪ ቡድኖች ላይ ለሚደረገው ትግል የሚሰጥ ማንኛውም የውጭ ወታደራዊ ድጋፍ የሀገሪቱን ሉዓላዊነት ሙሉ በሙሉ እያከበረ መሆን እንዳለበት አስታወቀም። አክለውም ያለ አቡጃ ፈቃድ በግዛቷ ላይ የሚደረግ ማንኛውም የውጭ ጦር ምደባ በዲፕሎማሲያዊ መንገድ ተገቢ አለመሆኑን ገልጿል። ናይጄሪያ ይህን መግለጫ የሰጠችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በናይጄሪያ በክርስቲያኖች ላይ ግድያ ተፈጽመዋል ባሉት ምክንያት ፔንታጎን ለአየር ጥቃት ወይም ለወታደራዊ ምደባ እንዲ ዘጋጅ ማዘዛቸውን ተከትሎ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት በማህበራዊ ሚዲያ ባስተላለፉት መልእክት አሰቃቂ ቁጥር ያላቸው ክርስቲያኖች እየተገደሉ መሆኑን በመጥቀስ ናይጄሪያን በተለየ ሁኔታ አሳሳቢ ሀገር ብለው ሰይመዋል። የናይጄሪያ መንግስት ጣልቃ ካልገባም ሁሉንም እርዳታ እንደሚያቋርጡም ዝተዋል። ትራምፕ እኛ ጥቃት ከፈጸምን ልክ አሸባሪዎቹ ውድ ክርስቲያኖቻችንን እንደሚያጠቁት ፈጣን ጨካኝና ጣፋጭ ይሆናል ሲሉም ጽፈዋል። የናይጄሪያው ፕሬዚዳንት ቃል አቀባይ ዳንኤል ቦላም በሰጡት መግለጫ አሜሪካ ከአቡጃ ጋር ስትመካከርና ፈቃድ ሳታገኝ አንድ ወገን እርምጃ መውሰዷ በዲፕሎማሲያዊ መንገድ ተገቢ አይሆንም ብለዋል። ቃል አቀባዩ አክለውም ናይጄሪያ ለዋላዊ ሀገርናት በፀጥታ ጉዳዮች ላይ ከዓለም አቀፍ አጋሮች ጋር መስራትን በደስታ የምንቀበል ቢሆንም ማንኛውም አይነት ጣልቃ ገብነት ለዋላዊነታችንን ማክበር አለበት ሲሉም አስረድተዋል። ናይጄሪያ ከቦኮ ሀራም እና ከአይኤስ ጋር በተያያዙ በአስሸባሪ ቡድኖች ለዓመታት ስትታመስ መቆይቷም ይታወቃል። ባለፈው ወር የአሜሪካ ኮንግረስ አባል የሆኑት ራይሊ ሙር በዚህ ዓመት ብቻ ከ7000 በላይ ክርስቲያኖች ተገድለዋል ሲሉ ናይጄሪያ በዓለም ላይ ለክርስቲያኖች እጅግ ገዳይ ቦታ መሆኗን ገልጸው ነበር። ይሁን እንጂ የናይጄሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ ኪሚቢ ኢሚንፋ የአሜሪካን ስጋት እንደሚረዱ ገልጸው፣ ነገር ግን የተገደሉ ያሉት ክርስቲያኖች ብቻ አይደሉምን ብለዋል። ቃል አቀባዩ ናይጄሪያን በተለየ ሁኔታ አሳሳቢ ሀገር አድርጎ መሰየሙን እንቃወማለን ካሉ በኋላ የአቡጃ መንግስት የክርስቲያኖችን ግድያ ብቻ ሳይሆን በማንኛውም የሀገሪቱ ክፍል የሚፈጸም የናይጄሪያውያንን ግድያ ለማስቆም እየሞከረ መሆኑን ተናግረዋል። ቱርክ ፑቲንና ዘለንስኪን ፊት ለፊት ለማገናኘት አዲስ ጥረት ጀመረች። በሩሲያና በዩክሬን መካከል በኢስታንቡል አዲስ የሰላም ንግግር ለማድረግ የሚያስችል ጥረት እየተደረገ መሆኑ ተገለጸ። ይህንን የገለጹት የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ናቸው። ሚኒስትሩ የኒስ አፋቅ ለተሰኘው የቱርክ ጋዜጣ ሲናገሩ የቱርክ ይህ ሐሳብ ዝም ብሎ የመጣ ሳይሆን ከዚህ ቀደም የነበረው ንግግር የሚያስቀጥል ነው ብለዋል። ከዚህ ቀደም ሶስት ጊዜ በሁለቱ ሀገራት መካከል የሰላም ውይይት ማድረጓንም አስታውሰዋል። በዩክሬንና ሩሲያ መካከል እየተካሄደ ያለውን ጦርነት ዓለም በቅርበት እየተከታተለውና ከዚህ ውስጥ መውጣት የሚቻልበትን የሰላም መንገድ እየፈለገ መሆኑን የጠቀሱት ሚኒስትሩ ለዚህ ደግሞ ቱርክ ገንቢ ሚና መጫወት እንደምትችል አስታውቀዋል። ከሁለቱ አገራት ጋር መልካም ግንኙነት ያላት በመሆኑ ታማኝ አደራዳሪ ሆና እንደምታገለግልም አስረድተዋል። ጨምረውም የእኛ የውጭ ጉዳይ ሚኒስትር ፖሊሲ በውስጥና ዲፕሎማሲ ላይ መሰረቱን የጣለ ነው ብለዋል። እርግጥም ቱርክ ሁለቱን ሀገራት ለማደራደር ከዚህ ቀደም ያደረገችው ጥረት ተጨባጭ ውጤት አምጥቷል። የመጀመሪያው ዙር ድርድር በሜይ ወር 2025 በኢስታንቡል የተደረገ ሲሆን ይህም አንድ ሺ እስረኞቹን ለመለዋወጥ እንዲስማሙ አስችሏል። ሁለተኛው ዙር ድርድር ደግሞ በጁን ወር 2025 የተከናወነ ሲሆን ይህም ከሁለቱም በኩል ስድስት ሺህ የሞቱ ወታደሮች እንዲለቀቁና ወደ አገራቸው እንዲመለሱ ያስቻለ ነበር። በጁላይ ወር ላይ የተካሄደው ንግግርም ተስፋ ሰጪ ሁኔታዎችን ማሳየቱ ይታወቃል። አሁን ደግሞ አራተኛውን ዙር ድርድር ለማድረግ ሚያስችል አዲስ ምክረ ሐሳብ ማዘጋጀቷን ሚኒስትሩ ገልጸዋል። ይህኛው ድርድር በፕሬዝዳንት ፑቲንና በፕሬዝዳንት ዘለንስኪ መካከል እንዲሆን ፍላጎት እንዳላት የጠቀሱት ሚኒስትሩ በያዝነው ወርም ይህ ይካሄዳል የሚል ተስፋ እንዳላቸው አስታውቀዋል። ክብራትና ክቡራን ይህንን ዕለታዊ መረጃ እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ በየዕለቱ አዳዲስ መረጃዎችን ወደ እናንተ ስናቀርብ እንድትከታተሉም እንጋብዛለን። ሀሳብ አስቴቶቻችሁን ኮሜንት ላይ መጻፍና ቪዲዮውን ላይክ ማድረግ አትርሱ። በቀጣይ ቪዲዮ በሌላ መረጃ እስክንገናኝ በያላችሁበት ሰላም ሁኑ።